ይመስልኛል። አድማጮች ስልሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና ነው። ከሚያንማር የበይነ መረብ አጭበርባሪዎች እጅ ተለቀው በአንድ ወታደራዊ አንጃ ቁጥጥር ስር ባለ መጠለያ ውስጥ የሚገኙ ከመቶ በላይ ኢትዮጵያውያን ዳግም በአጭበርባሪዎች እጅ ሊወድቁ እንደሚችሉ አመለከቱም። የሱዳን ሐኪሞች ማህበር በሰሜን ዳርፉር አስር የሕክምና ባለሙያዎች የተገደሉበትን ጥቃት አወገዘም። የፈጥኖ ደራሽ ኃይል አደረሰው በተባለው ጥቃቱ ከሕክምና ባለሙያዎች በተጨማሪ ከአንድ መቶ በላይ ተፈናቃዮች ተገድለዋል። ደቡብ ሱዳን በሁለት ዓመታት ልዩነት ሦስተኛ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ተሾመላት። እስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ ጦሩ የራፋ እና የካን ዩኑስ ብርጌዶችን መለየት የሚያስችል ሞራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። አሜሪካና ኢራን በኢራን የኒውክለር መርሃ ግብር ላይ የሚያደርጉትን ድርድር አማን ሞስካት ውስጥ ዛሬ ጀመሩ። ዩክሬን በኃይል የመሰረተ ልማቶች ላይ ጥቃት አደረሰች ስትል ሩሲያ ከሰሰች። ዩክሬን በበኩሏ ሩሲያ ሌሊቱን መዲና ኪየቭን ጨምሮ ባደረሰችው መጠነ ሰፊ የድሮን ጥቃቶች በትንሹ አራት ሰዎች መጉዳታቸውን አስታውቃለች። ዜናውን በዝርዝር ከሚያማር የበይነ መረብ አጭበርባሪዎች እጅ ተለቀው በአንድ የወታደራዊ አንጃ ቁጥጥር ስር ባለ መጠለያ ውስጥ የሚገኙ ከሰባት መቶ በላይ ኢትዮጵያውያን ዳግም በአጭበርባሪዎች እጅ ሊወድቁ እንደሚችሉ አመለከቱም። በመጠለያ ጣቢያ ውስጥ በአስቸጋሪ ሁኔታ ውስጥ እንደሚገኘው የገለጹት ኢትዮጵያውያኑ በሽታን ጨምሮ ለጦርነትና ለተፈጥሮ አደጋ እጅጉን መጋለጣቸውን ለዶቸ በለ ተናግረዋል። ስሙ እንዳይጠቀስ የጠየቀንና በመጠለያ ጣቢያ ውስጥ የሚገኝ ወጣት እንዳለው የኢትዮጵያ መንግስት ከግብረ ሰናይ ድርጅቶች ጋር በመተባበር ወደ ሀገር ቤት ሊወስዳቸው የጀመረው ጥረት መጓተቱ ዳግም በአጭበርባሪዎች እጅ ለመውደቅ አስገዳጅ ሁኔታ ፈጥሯል። ከሰባት መቶ በላይ ነው። አልሞስት ከሰባት መቶ በላይ ነው ያለን ያለንበት ደረጃ አልሞስት፣ በጣም ስትረስ ፉል ነው በቃ። አልሞስት ወደዛም ትመለሳላችሁ የሚል ድግግሞሽ መጠየቅ እየደረሰልን ያለው ለብዙዎቹ፣ ፍራቻ ውስጥ ነው ያለነው። እንግዲህ እንደዚህ አይነት ህይወት ነው እየመራን ያለ ነው። ቀደም ሲል አካባቢውን በሚቆጣጠሩ ታጣቂ ቡድኖች ከበይነ መረብ አጭበርባሪዎች እጅ መውጣታቸውን የሚገልጸው ወጣቱ በአጭር ጊዜ ወደ ሀገር ቤት የመመለስ ተስፋ ሰንቀው የነበረ ቢሆንም አሁን ያ ተስፋ ወደ መሟጠጡ መቃረቡን ተናግሯል። መውጣት እንደምንችል ነው የሚነግሩን። ነገር ግን አንዳንድ ኤንጂዎች ሲነግሩን ግን ከዛ በተቃራኒ ኦልሞስ በፕሮሰሱ እንዳልተጀመረ እና ብዙም እንዳልሄደ ነው የሚናገሩት። በዚህ ለበዓል ደግሞ እንደምንገባ ነው ትልቅ ተስፋ እየሰማ የነበረው ከተለያዩ ኮሚቴዎች ከመንግስትም አካሎች። ነገር ግን ምንም አይነት ተስፋ እንደሌለ ነው አንድ ጎን እያየን ያለ ነው። በጣም ተስፋ ቆርጠናል ብቻ። ኢትዮጵያውያኑ ተጠልሎ በሚገኙበት አካባቢ በደረሰ የመሬት መንቀጥቀጥ የአካል ጉዳት የደረሰባቸውና በቂ ሕክምና ሳያገኙ በአስቸጋሪ ሁኔታ ውስጥ እንዳሉ ለዶችቬላ የነገረ ሌላ ወጣት በበኩሉም በአካባቢው እየተስፋፋ የመጣው ጦርነት ህይወታቸውን ላስከፊ አደጋ የሚያጋልጥበት እድሉ ሰፊ መሆኑን ተናግረዋል። አካባቢው በጣም የጦርነት ቀጠና ነው። እጁ ላይ ይዞን ያለው ሚሊታሪ ከሌላ ሚሊታሪ ግሩፕ ጋር ፋይት ያደርጋል እና አንዳንድ ቀናት ተኩሱ በጣም ወደ እኛ እየተጠጋ ይሄዳል እና በሂደት ምናልባትም እኛን የያዘን ሚሊታሪ ቢሸነፍ እና ቢሸሽ የሚመጣው ሚሊታሪ እኛን ወስዶ ለጦርነት ሊጠቀም እንደሚችል አንድ ስጋታችን ነው። ሌላኛ ስጋታችን እሱ ነው። በሚያንማር በተጨናነቀና በአስቸጋሪ ሁኔታ ውስጥ የሚገኙት ኢትዮጵያውያኑ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ተረባርቦ ከአካባቢው እንዲያስወጣቸው ተማጽነዋል። የሱዳን ሐኪሞች ማኅበር በሰሜን ዳርፉር አስር የሕክምና ባለሙያዎች የተገደሉበትን ጥቃት አወገዝም። የፈጥኖ ደራሽ ኃይል አደረሰው በተባለው ጥቃቱ ከሕክምና ባለሙያዎች በተጨማሪ ከአንድ መቶ በላይ ተፈናቃዮች ተገለዋል። የፈጥኖ ደራሽ ኃይል አልፋሽር ከተማ አቅራቢያ ባለፉት ሁለት ቀናት ተከታታይ በፈጸማቸው ጥቃቶች ከተገደሉት ሐኪሞች ውስጥ የአንድ ሆስፒታል ዳይሬክተር ይገኙበታል። ማኅበሩ ትናንት አርብ ባወጣው መግለጫ እንዳለው ሐኪሞቹ የተገደሉት ዘምዘም በተባለው የስደተኞች መጠለያ ጣቢያ የሰብአዊ እርዳታ እየሰጡ ባሉበት በደረሰባቸው ጥቃት ነው መግለጫው አያይዞ በህክምና ባለሙያዎች ላይ የደረሰው ጥቃት በሰሜን ዳርፉር በበሽታ እየተሰቃዩ የሚገኙ ሰዎችን ህይወት አደጋ ላይ የጣለ ነው ብሏል በጥቃቱ ደረሰ ስለተባለው ጅምላ ግድያ አሐዝ ከገለልተኛ ወገን ማረጋገጥ አለመቻሉን የጀርመን ዜና አገልግሎት ዲፒኤ ዘግቧል ነገር ግን ከሳተላይት የተገኙ የተደራጁ መረጃዎች እንደሚያሳዩት ለሀገር ውስጥ ተፈናቃዮች በተዘጋጀው የዘምዘም የመጠለያ ጣቢያ የምድር ውጊያ ቀጥሎ የተካሄደ መሆኑን ዘገባው አመልክቷል። ሁለት ዓመቱን ሊደፍን በተቃረበውና በሱዳን ብሔራዊ ጦርና በፈጥኖ ደራሹ ኃይል መካከል እየተደረገ ያለው ጦርነት ብሔራዊ ጦሩ ባለፈው ሳምንት መዲናዋ ካርቱምን ከፈጥኖ ደራሽ ኃይሎች ማስለቀቁ ይታወሳል። ደቡብ ሱዳን በሁለት ዓመታት ልዩነት ሶስተኛ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ተሾመላት። የአገሪቱ ፕሬዚዳንት ሳልቫኪር ሚያርዲት አዲስ የውጭ ጉዳይ ሚኒስትር የሾሙት ከተቀዳሚ ምክትል ፕሬዚዳንት ሬክ ማቻር የገቡበት የፖለቲካ ውዝግብ ሀገሪቱን ወደ እርስ በርስ ጦርነት ሊከታት ይችላል የሚል ስጋት ባየለበት ወቅት ነው። አዲሱ የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አምባሳደር መንዴ ስማያ ኩምባ ትናንት አርብ ፕሬዚደንቱ በተገኙበት ቃለ መሐላ ፈጽመዋል። የቀድሞ የውጭ ጉዳይ ሚኒስትር ረመዳን አብደላ ጎክ ከኃላፊነታቸው ለምን እንደተሻሩ የተባለ ነገር የለም። አምባሳደር መንደይ የደቡብ ሱዳንን የውጭ ጉዳይ ፖሊሲ እንዲያራምዱና የሀገሪቱን ገጽታ እንዲያሻሽሉ ትእዛዝ ተሰጥቷቸዋል። ረመዳን አብደላ ጎክ በውጭ ጉዳይ ሚኒስትርነት ደቡብ ሱዳንን የመሩት ለአንድ ዓመት ገደማ ብቻ ነው። ረመዳን አብደላ በሚያዚያ 2016 በውጭ ጉዳይ ሚኒስትርነት የተሾሙት ዶክተር ጄምስ ፒቲያ ሞርጋን ከኃላፊነት ከተባረሩ በኋላ ነው። ይህ ዶች በለ ነው። የእስራኤል ጦር በጋዛ ሰርጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ። ከበባውን ተከትሎ ጦሩ የራፋና የካን ዩኒስ ብርጌዶችን መለየት የሚያስችል ሞራግ የተባለ የደህንነት ኮሪደር ማቋቋም እንዳስቻለው ገልጿል። የእስራኤል መከላከያ ዛሬ ባወጣው መግለጫ ጦር ኃይሉ ባለፉት 24 ሰዓታት አሸባሪዎች ያላቸው በርካታ ታጣቂዎች መግደሉን፣ የምድር ውስጥ ዋሻዎችን ማፈራረሱና ሐማስ ይገለገልባቸው የነበሩ መሠረተ ልማቶች ማውደሙን ዘርዝሯል። እስራኤል ላለፉት አስር ቀናት በአካሄደችው ዘመቻ አቋቋምኩ ያለችው አዲሱ የሞራ ኮሪደር የራፋና የካን ዩኑስ ከተሞችን ለሁለት መለየቱም ተመላክቷል። ባለፈው ጥር ወር በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ማብቃቱን ተከትሎ እስራኤል በጋዛ ሰርጥ አዲስ ዘመቻ ከፍታ አብዛኞቹ ሴቶችና ሕጻናት የሆኑ በመቶዎች የሚቆጠሩ ሰዎች ተገድለዋል። ይህ በእንዲህ እንዳለ እስራኤል ከየመን የሁቲ አማጽያን ትናንት አርብ የተወነጨፉ ሚሳይሎች ማምከኗን አስታውቃለች። የዮርዳኖስ ጦር በበኩሉ ከየመን የተላከ ሳይሆን እንዳልቀረ የተገመተ አንድ ድሮን በግዛቱ መውደቁን አመልክቷል። ለጥቃቱ የሁቲ አማጽያን ኃላፊነት ወስደዋል። የሁቲ አማጽያን በቀይ ባህር ላይ በእስራኤልና በወዳጆቿ መርከቦች ላይ በተከታታይ የሚያደርሱትን ጥቃት ለማስቆም የአሜሪካ ጦር በየዕለቱ በሚባል ደረጃ በየመን የተመረጡ ኢላማዎች ላይ የአየር ድብደባ እየፈጸመ ይገኛል። አሜሪካና ኢራን በኢራን የኒውክለር መርሃ ግብር ላይ የሚያደርጉትን ድርድር አማን ሞስካት ውስጥ ዛሬ ጀመሩ። ሁለቱ ሀገራት በተዘዋዋሪ የሚያደርጉትን ድርድር ከመጀመራቸው አስቀድሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ስምምነት ላይ ማደርስ ከሆነ ወታደራዊ እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር እስማኤል ባቄ የኒውክለር ድርድሩ በጅምር ደረጃ ላይ መሆኑን አመልክተው ረዥም ጊዜ ሊወስድ ይችላል የሚል እምነት እንደሌላቸው ተናግረዋል። በድርድሩ አሜሪካን በመወከል የመካከለኛ ምስራቁ ልዩ ልዑክ ስቲቭ ዊትኮፍ፣ የኢራኑ ከፍተኛ ተደራዳሪ አባስ አራጋቺ በአማኑ የውጭ ጉዳይ ሚኒስትር ባድር አልቡሰይድ አማካኝነት በተዘዋዋሪ እየተነጋገሩ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ ወዲህ ኢራንና አሜሪካ ቀጥታ ባልሆነው ንግግራቸው ለመጀመሪያ ጊዜ ሲገናኙ ኢራን በጥንቃቄ መቅረቧን አሶሽየትድ ፕሬስ ዘግቧል። ይህም ትራምፕ በተደጋጋሚ በኢራን የኒውክሊየር መሰረተ ልማት ላይ ጥቃት ሊያደርሱ እንደሚችሉ በተደጋጋሚ መዛታቸውን ተከትሎ ነው ተብሏል። በመጨረሻም ዩክሬን በኃይል የመሠረተ ልማቶች ላይ ጥቃት አደረሰች ስትል ሩሲያ ከሰሰች። ዩክሬን በበኩሏ ሩሲያ ሌሊቱን መዲናዋ ኪየቭን ጨምሮ ባደረሰችው መጠነ ሰፊ የድሮን ጥቃት በትንሹ አራት ሰዎች መጎዳታቸውን አስታውቃለች። የሩሲያ መከላከያ ሚኒስቴር ዛሬ ባወጣው መግለጫ ዩክሬን በአሜሪካ አሸማጋይነት የተደረሰውን የኃይል የመሠረተ ልማት ጥቃት ያለማድረስ ስምምነት በመተላለፍ ጥቃት አድርሳለች ሲል ከሷል። ሩሲያ ይህን ትበል እንጂ ከሽምግልናው በኋላ ሁለቱም ሀገራት በኃይል የመሠረተ ልማት ላይ ጥቃት በማድረስ አንዱ ሌላውን ሲከሱ ቆይተዋል። ሩሲያ በኃይል መሠረተ ልማት ላይ ደረሰ ያለችውን ጥቃት በተመለከተም ከገለልተኛ ወገን ማረጋገጫ አለማግኘቱን ሮይተርስ የዜና ወኪል ዘግቧል። ይህ በእንዲህ እንዳለ ሩሲያ ለአራት ሰዎች ጉዳት ምክንያት ነው የተባለ የ88 ድሮኖች ጥቃት መፈጸሟን ዩክሬን እወቁልኝ ብላለች። መዲና ኬቭን ኢላማ ካደረገው ጥቃት በተጨማሪ ሁለተኛዋ ትልቅ ከተማ ካርኪቭን ጨምሮ ሌሎች አካባቢዎችም የጥቃቱ ሰለባዎች መሆናቸውን ዘገባው አመልክቷል። የዩክሬን የመከላከያ ሚኒስትር ጥቃት ለማድረስ ሰማንያ ስምንት ከተሰማሩት ሰማንያ ስምንት ድሮኖች ውስጥ ሰባዎቹ መጥቶ መጣሉን አስታውቋል። አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። ከሚያማር የበይነ መረብ አጭበርባሪዎች እጅ ተለቀው በአንድ ወታደራዊ አንጃ ቁጥጥር ስር ባለ መጠለያ ውስጥ የሚገኙ ከሰባት መቶ በላይ ኢትዮጵያውያን ዳግም በአጭበርባሪዎች እጅ ሊወድቁ እንደሚችሉ አመለከቱም። የሱዳን ሐኪሞች ማኅበር በሰሜን ዳርፉር አስር የሕክምና ባለሙያዎች የተገደሉበትን ጥቃት አወገዘም። ደቡብ ሱዳን በሁለት ዓመታት ልዩነት ሦስተኛ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ተሾመላት። እስራኤል ጦር በጋዛ ሰርጥ ውስጥ የምትገኘውን የራፋ ከተማ ከበባ ውስጥ ማስገባቱን አስታወቀ አሜሪካና ኢራን በኢራን የኒውክለር መርሃ ግብር ላይ የሚያደርጉትን ድርድር አማን ሞስካት ውስጥ ዛሬ ጀመሩ ዜናው በዚሁ አበቃ ጤና ይስጥልኝ